ሰላም ጤና ይስጥልን፣ አድማጭ ተመልካቾቻችን ከቶፕ ቴኒሽ ኔትወርክ ለታዊ ዜናዎችን ይዘን ቀርበናል። በቅድሚያ ማርስቶች ነው። በአማራ ክልል ምስራቅ ጎጃም ዞን ሐሙስ ሚያዝያ 9 2017 ዓ.ም በትምህርት ቤት ዙሪያ በደረሰ የድሮን ጥቃት ከ100 በላይ ሰዎች ተገደሉ። የወንጀል ፍትህ አስተዳደር ውጤታማነትን ለማሳደግ ቅንጅታዊ አሰራር ማጎልበት እንደሚገባ ተገለጸ። ለ650 ሺህ ኢትዮጵያውያን ሲደርስ የነበረ የምግብ እርዳታ ሊቆም መሆኑ ተሰማ። ሳልሳይ ወያኔ ትግራይ ፓርቲ የህወሓት አንጃ የተቆጣጠረው ጊዜያዊ አስተዳደር ለውጥ አያመጣም ሲል ገለጸ። ፕሬዚዳንት ዜሌንስኪ ባቀረቡት የተኩስ አቁም ምክረ ሀሳብ ላይ ለመነጋገር ፈቃደኛ መሆኗን ሩሲያ ገለጸች። በአማራ ክልል ምስራቅ ጎጃም ዞን ሐሙስ ሚያዝያ 9 2017 ዓ ም በትምህርት ቤት ዙሪያ በደረሰ የድሮን ጥቃት ከመቶ በላይ ሰዎች መገደላቸውን የአካባቢውን ነዋሪዎችና የዓይን እማኞች ለህቢስ ተናግረዋል። በዞኑ እናርጅ እናውጋ ወረዳ ገደብ በተባለች አነስተኛ የገጠር ከተማ የትምህርት ቤት አጥርን ለማጠናከር እና ቤት ለመስራት ለልማት ስለወጡ ሰላማዊ ሰዎች በጥቃቱ መገደላቸው ገልጸዋል። የአካባቢው አስተዳደር ግን ጥቃቱ በአካባቢው ተሰብስበው በነበሩ የፋኖ ታጣቂዎች ላይ እንጂ በንጹሐን ነዋሪዎች ላይ አለመፈጸሙን ተናግሯል። የኢትዮጵያ ሰብአዊ መብቶች ኮሚሽን ተፈጸመ ስለተባለው ጥቃት ክትትል እያደረገ መሆኑን አመላክቷል። ነዋሪዎች ላይ ቢቢሲ እንደተናገሩት ተሰብስበው በከተማዋ ያለው ገደብ የመጀመሪያ ደረጃ ትምህርት ቤት አጥርን እያጠናከሩ በነበሩ ሰዎች ላይ ነው ጥቃቱ የተፈጸመው። ጥቃቱ በተፈጸመበት አካባቢ በቅርብ ርቀት ላይ እንደነበሩ የተናገሩት ሌላ የአይን እማኝ ወዲያውኑ ጩኸት፣ ግርግርና ድንጋጤ መፈጠሩን ጠቁመው የሆነውን አናውቅም ሲሉ በቅጽበቱ የነበረውን ሁኔታ ገልጸዋል። እሳቸውን ጨምሮ ስራ ላይ የነበሩ ሰዎች ጥቃቱ ወደ ተፈጸመበት አካባቢ ሲጠጉ ሳብ የሚባል አይደለም ሲሉ ስለ ጉዳቱ ተናግረዋል። እንዳለ በሙሉ ጥቁር ነገር ነው የሆነው። አካባቢው በሙሉ ሰው የሚባል ነገር የለም። ከወደቀው ውስጥ የሚጮህ አለ፣ የሚንከባላል አለ። የተፈጠረውን ነገር ይዘገናል። ሰው ለሆነ እጅግ የሚያዘገንን ድርጊት ነው ብለዋል። የፈረሰው ትምህርት ቤት አጥርን እያጠናከሩ እያለ ቀኝ እጃቸውን ተመተው መቁሰላቸውን የተናገሩት ሌላ ነዋሪ ከባድ ፍንዳታ መከሰቱን ጠቅሰው ብዙ ሰው ነው የተጎዳው ብለዋል። ባህር ዛፍ የሚቆርጥ ፣ ሚስማር የሚመታ አለ፣ ማገር የሚቆርጥ አለ። የሚይዛለ ስለ ስፍራ ለአሰባሰብ የገለጸው ሌላ የዓይን እማኝ ሟቾች ቁጥር ብዛት ይኖረዋል በማለት ገልጿል። አስክሬን ስለማንሳት የተናገሩት ሌላ እማኝ ደግሞ አብዛኛው የጥቃት ተጎጂ ወዲያውኑ ሕይወታቸው ማለፉን ገልጸው ሟቾች በአብዛኛው ወጣቶች ናቸው ብለዋል። የወንጀል ፍትሕ አስተዳደር ውጤታማነትን ለማሳደግ ቅንጅታዊ አሰራርን ማጎልበት እንደሚገባ ተገለጸ። የኢፌድሪ ፍትህ ሚኒስቴር ከፌዴራል ፖሊስ ኮሚሽን አመራሮች ጋር የወንጀል ፍትህ አስተዳደር ውጤታማነትን በማሳደግ በሚቻልባቸው ጉዳዮች ላይ ውይይት አድርገዋል። በውይይቱ ባለፉት ዓመታት በጋራ በተከናወኑ የወንጀል ምርመራ ክስና ክርክር ተግባራት አጥፊዎችን ተጠያቂ ከማድረግ ረገድ አመርቂ ውጤቶች የተገኙ መሆኑን የተገለጸ ሲሆን ባለፉት ዓመታት በተሰሩ ስራዎች የታዩ ጠንካሪዎችን አጠናክሮ ማስቀጠል ውስንነቶችን በመቅረፍ ጠንካራ የወንጀል ፍትህ አስተዳደር ስርዓትን ለመገንባት በቅንጅት መስራት እንደሚገባም ተነስቷል። የጋራ የአሰራር ስርዓትን መዘርጋት፣ የወንጀል መረጃ ስርዓትን ማዘመን፣ የምርመራ ስራዎችን በዘመናዊ ቴክኖሎጂ ማስደገፍ፣ የጋራ ክትትል ግምገማና ስርዓት መዘርጋት እንዲሁም በየትኛውም ቅንጅትታዊ አሰራር ማጠናከር በውይይቱ መግባባት የተደረሰባቸው ጉዳዮች ናቸው። በውይይቱ የፍትህ ሚኒስቴርና የፌዴራል ፖሊስ ኮሚሽን ኮሚሽነር እና መካከለኛ አመራሮች ተገኝተዋል። ለ650 ሺ ኢትዮጵያውያን ሲደርስ የነበረ የምግብ እርዳታ ሊቆም መሆኑ ተሰማ። የዓለም ምግብ ፕሮግራም አስር ሚሊዮን ኢትዮጵያውያን ረሀብና የተመጣጠነ ምግብ አቅርቦት ችግር አጋጥሟቸው እንደሚገኝ ገልጾ ይህ የሆነ ባለበት ወቅት በገንዘብ ጥረት ምክንያት ለ650 ሺህ ኢትዮጵያውያን ሲደርስ የነበረው የምግብ እርዳታ ሊቆም መሆኑን ተናግረዋል ከእነዚህ መካከል 3 ሚሊዮን የሚሆኑት በጦርነትና ና በከባቢ አየር ጠባይ መቀየር ምክንያት ተሰደው የሚገኙ መሆናቸውን የጠቆመው ይህ የተባበሩት መንግስታት ድርጅት አካል የሆነው ተቋም 44 ሚሊዮን የሚሆኑ እርጉዝና አጥቢ እናቶች እንዲሁም ህጻናት በከፍተኛ ደረጃ ለረሃብ ተጋልጠው ይገኛሉ ብለዋል በኦሮሚያ ሶማሌ ትግራይ ና አፋር የህጻናት በምግብ እጥረት መዳከም ተከስቷል ያለው የዓለም ምግብ ፕሮግራም በኢትዮጵያና በቀጠናው ባሉ ሀገራት ያሉ ግጭቶች ችግሩን እንዲባባሱ እንደሚገኙም ይፋ አድርጓል። ይህል በቃ ብሎ በመጪው ወራት በደቡብ ምስራቅ ኢትዮጵያ ዝቅተኛ የዝናብ መጠን የተተነበየ ሲሆን ይህም በሶማሌ ክልል ድርቅ ያስከትል እንደሆነ ተፈርቷል። በአማራ ክልል የቀጠለው ግጭት፣ የእርዳታ እህል የጫኑ ተሽከርካሪዎች ላይ የሚፈጸመው ዘርፊያ ዝርፊያ መሬት ላይ ያሉ ችግሮች ተብለው በመግለጫው የተነሱ ሲሆን የዓለም አቀፍ እርዳታ መቀነስ በዋናነት ተጠቅሷል። አዲስ እርዳታ ካልተገኘ በቀር ለ3.6 ሚሊዮን ኢትዮጵያውያን የምናቀርበው እርዳታ በመጪው ሳምንታት ለማቋረጥ እንገደዳለን። አሁን ያለን ለ650 ሺህ ሰዎች ስናደርስ የነበረው የነፍስ አድን እርዳታ እያቆምን ነው ብለዋል በመግለጫው። የህወሀት አንጃ የተቆጣጠረው ጊዜያዊ አስተዳደር ለውጥ አያመጣም ሲል ሳልሳይ ወያነ ትግራይ ፓርቲ አስታወቀ። ፓርቲው በመቀሌ በሰጠው ጋዜጣዊ መግለጫ በጀነራል ታደሰ ወረደ የሚመራው ጊዜ አስተዳደር የህወሓት አንጃ ስልጣኑን እንዲቆጣጠር ፍቃድ እንደሰጠው ገልጿል። በፕሪቶሪያው ስምምነት አንቀጽ አስር መሰረት የሚመሰረተው ጊዜ አስተዳደር ሁሉን ያካተተ እንዲሆን የተደነገገ ቢሆንም አሁን ላይ የተመሰረተው ካቢኔ ግን ይህንን አለማሟላቱን አስታውቋል። አሁን ላይ ያለው የጊዜ አስተዳደር ካቢኔ በዶክተር ደብረጽዮን ገብረ ሚካኤል የሚመራው ህወሓት ተላልፎ የተሰጠ ነው ያለው ፓርቲው እንደምሳሌም የከተማ ልማት ቢሮ፣ የውሃ ሀብት ቢሮ፣ የትምህርት ቢሮ ና የጤና ቢሮ እንዲሁም ሌሎች ስልጣኖች በዚህ ቡድን መያዛቸውን አስረድተዋል። ጨምሮም በአንድ ሀይል የበላይነት የተያዘው ጊዜያዊ አስተዳደር ለትግራይ ዘላቂ ለውጥም ማምጣት አይችልም ያለው ሳልሳዊ ወያኔ እንዲህ አይነቱ ድርጊት ወደ አምባገነንነት ሊያመራ እንደሚችልም አሳስቧል። በመሆኑም ጊዜያዊ አስተዳደሩ ካቢኔው ሁሉም ባካተተ መልኩ እንዲቀየር ጥሪ አቅርበዋል። ከጋዜጠኞች እንዲህ ያለ ቅሬታ ከማቅረባቸው በፊት ከጀነራል ታደሰ ጋር በጉዳይ ላይ ተወያይተው ነበር ወይ የሚል ጥያቄ ተነሳላቸው። የፓርቲው አመራሮች ጉዳዩን በተመለከተ ከጊዜ አስተዳደሩ ጋር ለመነጋገር ያደረግነው ጥረት አልተሳካም በማለት መልሰዋል። ፕሬዚዳንት ዜሌንስኪ ባቀረቡት የተኩስ አቁም ምክረ ሀሳብ ላይ ለመነጋገር ፈቃደኛ መሆኗን ሩሲያ ገለጸች። የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ እንደተናገሩት ሁለቱም አካላት በመሰረተ ልማቶች ላይ ጥቃት ላለመፈጸም የሚያስችላቸውን ይህንን ምክረ ሀሳብ ለመመልከት ዝግጁ ናቸው። ጉዳዩ ምንም እንኳን ውስብስብ ቢሆንም ፕሬዚዳንት ፑቲን በምክረ ሀሳቡ ላይ ለመነጋገር ፍቃደኛ ናቸው ያሉት ፔስኮቭ ጨምረውም በአሁኑ ወቅት በሩሲያና በዩክሬን መካከል ድርድር የሚደረግበት ሁኔታ እንደሌለ አስረድተዋል። የዩክሬን ፕሬዚዳንት ዜሌንስኪ ባወጡት መግለጫ በሰላማዊ መሰረተ ልማቶች ላይ የሚደረግ ጥቃት ለማስቆም የሚያስችል ማንኛውም ድርድር ለማድረግ ዝግጁ መሆናቸውን ገልጸው ነበር። ሲናገሩም እኛ ቢያንስ በሰላማዊ መሰረተ ልማቶች ላይ ጥቃት እንዳይደርስ የሚያስችል ምክር ሀሳብ አዘጋጅተናል። አሁን እየጠበቅን ያለነው የሩሲያ መልስ ነው። ምክር ሀሳባችን እንዴት ማስፈጸም እንደሚቻል ምንም አይነት ድርድር ውስጥ ለመግባት ዝግጁ ነን ብለው ነበር። የክሬምሊን ቃል አቀባይ ለዚህ ጥሪ በሰጡት ምላሽ ይህ ጉዳይ ለፋሲካ በዓል ፕሬዚዳንት ፑቲን ካወጁት የተናጠል ተኩስ አቁም በመነሳት መታየት አለበት ብለዋል። እንደገለጹትም ፑቲን ለ30 ሰዓታት የሚቆይ ተኩስ አቁም ያወጁ ቢሆንም ተጥሷል። ከዚህ ልምድ በመቅሰም ዜሌንስኪ ያቀረቡት ምክር ሀሳብ እውን የመሆኑ ጉዳይ መመርመር እንዳለበት ጨምረው ማሳሰባቸውን ሮይተርስ ዘግቧል። አድማጭ ተመልካቾቻችን ከቶፕ ኒውስ ኔትወርክ ላይ ያዝናቸው ናቸው ዜናዎችን እነዚህ ነበሩ። መልካም ቆይታ።